ሰውን ከልብ እያሳቀ እሱ ግን ልቡን እያደከመ፣ እንደ ቀልድ መጣው ብሎ እንደወጣ የቀረው ወንድወሰን አውራሪስ ሥርዓተ ቀብር ዛሬ ተፈጸመ። አንዳንድ ሳይሆን እንደዚህ ኮሜዲያን ሆነሽ ስታወሪም አይሆንም። እንዴት ብዬ እንደማወራም እኔ ግራ ይገባል። እኔም ማለቅ ሰው ለልጁ ሐኪም ቤት ሆኖ ደውሎልኛል። ልቤን ነው ምናምን እያለኝ፣ ተለይ ለልጁ እኔ ስሙ ጠፋብኝ። ወንድወሰን አውራሪስ፣ ወንድወሰን አውራሪስ ስሞተስ ቤቱ ወንድወሰንቱ ስደነግጭ ስሙ ጠፋብሻል አይደለም የሱ የራስሽም ስሜ ይጠፋል። ወንዴ ወንዴ ወንድም ወንድም መሆን ይሄ ጓደኝነት ብቻ ሳይሆን እንደ ወንድም በጣም ከአንቺ ጋር አታሽ ማድረግ ይፈልጋል። ጓደኝነትን ማዝለቅ ለረጅም ጊዜ አብሮ መቆየትን ገኒትሙት ይላል። ብዙ ጊዜ እናቱ ናት፣ በእናቱ ከማለ አይመለስም ምንም ነገር። ቤቱ በር ላይ ትንሽዬ ጸጉር ቤት አድርጎ ጸጉር እየከረከመ ቤተሰቡን ያግዝ ነበር። በ1990ዎቹ የአማተር ክበባት አብዮት ከወለዳቸው ኮሜዲያን መካከል አንዱ ነው። ውልደቱ አዲስ አበባ ጃን ሜዳ እድገቱ ደግሞ አቧሪ ቀበና ነው። የመጀመሪያ ደረጃ ትምህርቱን ንጋት ኮከብ ተምሮ የሁለተኛ ደረጃ ትምህርቱን በምስራቅ አጠቃላይ ያጠናቀቀ ሲሆን በተለያዩ ኮሌጆችም በተለያዩ የሙያ መስኮች ዲፕሎማዎችን መያዝ ችሏል። ወንደሰን ገና በልጅነቱ ነበር የኪነ ጥበብ በተለይም ኮሜዲያን የመሆን ተሰጥኦን ያወቀው። በዚህም የአራተኛ ክፍል ተማሪ ሳለ ነበር በወቅቱ በእጅጉ ስማቸው ገኖ የነበሩት ለኮሜዲያን ድርጅና ሀብቴ የተለያዩ የኮሜዲ ስራዎች እየጻፈ በመስጠት ሀብሎ አቅሙን ማሳየት የጀመረው። በመቀጠልም በወቅቱ አንድ ለእናቱ በነበረው የኢትዮጵያ ራዲዮና ቴሌቪዥን ከሌሎች ባለሙያዎች ጋር በመጣመር አስቂኝ ድራማዎችና ጭውውቶችን እየሰራ ተሰጦን እያዳበረው በዚህም በመድረክም ሆነ በቴሌቪዥን ስራዎቹ ብዙዎችን ማሳቅ የቻለ ኮሜዲያ መሆን ችሏል። ፊልሞችን፣ የኮሜዲ ስራዎችን፣ ድርሰቶችን እንዲሁም የስታንዳፕ ኮሜዲ ስራዎችን በመስራት እውቅና ማግኘት የቻለ ሲሆን ለታላቁ የህዳሴ ግድብ 8100 የገቢ ማሰባሰብ ስራ ላይም ከሙያ አጋሮቹ ጋር በመሆን በርካታ ስራዎችን ሰርቷል። ወንድወሰን በግብረ ገብነት የታነጸ ቤተሰቡን አክባሪ ለእናቱ ያለው ፍቅር በእጅጉ የተለየ ገኒ ትሙት ካለ ካቋሙ ንቅንቅ እንደማይል በቅርብ የሚያውቁት ይናገራሉ። ወንዴ ገኒትሙት ይላል ብዙ ጊዜ እናቱ ናት። በእናቱ ከማለ አይመለስም ምንም ነገር። ወንደሰን ከኮሜዲያንነቱ ባሻገር ቤተሰቡን ለመደገፍ የተለያዩ ስራዎችን ይሰራ እንደነበረ በቅርብ የሚያውቁት ይናገራሉ። በዚህም በመኖሪያ ቤቱ ደጃፍ ላይ ጸጉር እያስተካከለ ቤተሰቡን ይደጉም ነበር። አንድ እህት አለችው። ከአባቱ ጋር አንድ ላይ ነው ረጅም ዘመናት ይኖረው እና ከቤተሰቡ ጋር ነው ይኖረው። እስካሁን እዛው ነው ያለው። ቤተሰቡን የሚያከብር የሚወድ ይሄ ከምነግርሽ በላይ፣ በተለይ ለእናቱ ያለውን ፍቅር ሳስብ ሁሌ ይገርመኝ ነበር። ቤተሰቡን ለማገዝ ያደረገውን ነገር እኔ እንዳልኩሽ ከበቆ እጅ በመጣውበት በዛ በልጅነት ጊዜ በምልሽ ሰዓት ላይ ቤቱ በር ላይ ትንሽዬ ጸጉር ቤት አድርጎ ጸጉር እየከረከመ ቤተሰቡን ያግዝ ነበር። ይህንን አውቃለሁ። በተለያዩ ጊዜያትም ያው ከሚያገኘውን ከሆነ ከአንዳንድ ነገር ቤተሰቡን የማገዝ ትልቅ ፍላጎት እንዳለው አውቃለሁና፣ ህይወቱ ሳቅና አቀንነት የታጀበ ስብዕና የተቸረው ሁሉን ወዳጅ ለጓደኝነት የተመቸ ስብዕና ያለው አብሮ በመስራት ማደግ የሚያስደስተው ለሙያም ሆነ ለከተማው ባዳ ለሆነ ሰው ማላመድ መገለጫ የሆነለት ቀና ሰው እንደነበረ የቅርብ ጓደኞቹ ይናገራሉ። በቃ እኔ መግለጽ የማልችለው ነገር አለ አይደል። አንዳንድ እንደዚህ ኮሜዲያን ሆነሽ ስታወሪም አይሆንም። እንዴት ብዬ እንደማወራም እኔ ግራ ይገባኛል እ መልካም ሰው ነው። ከምንም በላይ ከማንም በላይ ደግሞ ለሁሉም ሰው መልካም ነው። በተለይ ለልጁ እ እኔም ማለቅ ሰው ለልጁ እንዴት እንደምትሆኑ እሷ እንዴት ልትረሳ እንደምትችል ነው። ወንዴ በጣም ጎበዝ ኮሜዲያ ነው። ውስጡ ተፈጥሮ አለ ተሰጥቶታል ማለት ነው። ትልቅ ተሰጥቶ አለው ልጅ ነው። ግን የሚያሳዝነው ነገር አሁን መስራት ያለበት ሰዓት ነው። እንግዲህ በተለይ ኪነ ጥበብ በትምህርት በልምድ፣ በህይወት ፈተና የምትበለጽግበት ነው እንጂ የግድ ዩኒቨርሲቲ ተመርቀሽ ወይ ትላልቅ በአረጎች ኖሮሽ የምታመጫው አይደለም። በዚህ ልምድ ልክ ይሄ የኩርማሳነት እድቤውን ጥሩ የያዘበት ሰዓት ላይ በቃ ቴክ ኦፍን ሊያደርግ የሚችልበት ሰዓት ነው እና የሚሰራበት ሰዓት ላይ ነው ያጣ ነው። እና ትልቅ ተሰጥኦ ያለው ልጅ ነው። ግን በዚች ትንሽ እድሜ ግን ትልቅ ስራ እንደሰራ መቼ ቢያወት ታሪኩ ሰምታችሁታል፣ አይታችሁታል። በመንፈሳዊም ሆነ በዓለማዊ ስራ ከበን ጓደኞቹ ጋር ጥሩ አመለጋገጥ፣ ጥሩ ፍቅር፣ ጥሩ ጓደኝነት ያለው እንጫወት እንብላ እንጠጣ የሚል እንጂ ወደኋላ የሚል ልጅ አይደለም። እና በጣም የምንወደው የምናከብረው ወንድማችን ያጣ ነው። እንግዲህ ከእንደዚህ አይነት ድንገተኛ አደጋ የሰውረን ነው የሚባለው። ብዙ ስራ ሰርቷል። አሁን በህይወት አድጎ ትንሹን ወሰድ ነው። ከነ ሀይሉ ጸጋይ ጋር ተከታታይ ቴሌቪዥን ድራማዎች፣ የሬዲዮ ድራማዎች ገና የሚገርምሽ ነገር ገና ያላለቁ ስራዎች ሁሉ አሉ ተጀምረው። አደጋ ነው ያ አደጋ ነው። ትውቃችን እኔ ያው ክፍለ ሀገር ልጅ ነኝና፣ እዚህ አዲስ አበባ እንደገባው የኢትዮጵያ ሬዲዮን በቃም በጣም ማወቅ ፈልግ ነበር። ያው ጋዜጠኛ የመሆን ፍላጎት አልነበረኝ እና መጀመሪያ ጊዜ ዘነበ ወርቅ የሚባል አካባቢ ኢትዮጵያ ሬዲዮ እንዳለ ሰምቼ እዛ ሄድኩኝ እና በጣም ብዙ ወጣቶች ለቀረጻ እዛ ለሬዲዮ ድራማ አለ የቅዳሜ ከሰዓት መዝናኛ ላይ እና እዛ ውስጥ ወንዴን አገኘሁት ማለት ነው እና ከሁሉም መጥቶ ሰላም አለኝ። እኔ እከሌ ነኝ፣ እንደዚህ ነው የምሰራው፣ እንደዚህ እንደዚህ ጭውቶች ይሰራሉ አለኝ። ተዋወቅ የእኔ ፍላጎት ስለነበረ በጣም ነው የተግባባ፣ ነው የትን ያረፍከው ምናምን አለኝ። በጣም በትንሽ ጊዜ አዲስ አበባን ባወቃ በትንሽ ጊዜ ውስጥ ማለት ነው እና ከዛንጊስ አካባቢ ነው ስለ እኔ ራ እኔ ወደ ስሙ ምንድን ነው አዋሪ አካባቢ እዛ አካባቢ ነኛ አለኝ። ሰ አብረን ነው። ከዛ በኋላ መጣን፣ ብዙ እየተጫወትን ነው። ከዛች ቀን ጀምሮ ባለፉት 23 ዓመታት ጓደኛ ነበር ማለት ነው። ወንዴ ወንዴ ወንድም ወንድም መሆን ይሄ ጓደኝነት ብቻ ሳይሆን እንደ ወንድም በጣም ከአንቺ ጋር አታች ማድረግ ይፈልጋል፣ ጓደኝነትን ማዝለቅ ለረጅም ጊዜ አብሮ መቆየትን በክፉ ደግሽ የት ነህ ምን ላይ ወደቅ ስጠፋ የት ነህ የሚል እና የወረት ፍቅር የለውም። ከጓደኝነት ያለፈ ወንድማዊ ነው የነበረን ግንኙነት እና ለእኔ ብቻ አይደለም፣ በጣም ብዙ ጓደኞቻችን ከወንዴ ጋር ስንገናኝ እሱን የሚለየው ነገር ይሄ ረጅም ጊዜ በጓደኝነት መቆየት መቻል፣ ሁሌ መሳቅ ነው የሚፈልገው፣ ሁሌ መጫወት ነው የሚፈልገው። የሚያነሳቸው ሀሳቦች የሚያይበት ነገር ሁሉ ያስቃል፣ እና ከምንም ነገር ውስጥ ከእሱ ጋር ሆነሽ አለመሳቃትች ከሆነ ነገር ውስጥ የሚያወጣው ነገር አለ። ያው የዚህ ኮሜዲነት ተጽዕኖ አለው አይደለ? በጣም በቃ ያ ነገር ላይፉ በጣም ቀላል ነፃ ሆኖ እንዲኖር ሁሌ በሳቅ ሁሌ በደስታ እንዲኖር አይቲንክ ያደረገው እሱ ይመስለኛል። ወንድወሰን አውራሪስ ለመንፈሳዊ አገልግሎቱ የተጋ በበጎ አድራጎት ተቋማት የማይጠፋ ሰውም ነበር። በሙያው በርካታ ስራዎችን በመስራት እንደሚገኝና በአዳዲስ ስራዎቹ በቅርቡ ከአድናቂዎቹ ጋር ለመገናኘት ቀጠሮ ይዞ ነበር። ታዲያ ምን ያደርጋል? ሰውን ከልብ እያሳቀ እሱ ግን ልቡን እያደከመ ነበር። እንደ ቀልድ መጣው ብሎ እንደ ወጣ ላይ መለስ ህዳር 21 ቀን 2018 ዓ.ም ተመረተ፣ ይቺን ዓለም ተሰናበታት። እንዳይኑ ብለን የሚሳሳላትን ከሴት ልጁ ጋር ድጋሚ ላይ ተያዩ። ለወዳጅ ጓደኞቹ ፈጣሪ ማረ ለማለት እድል ሳይሰጣቸው አሸለበ። እኔ ኔንጃ እኔ አሁን ላምንም የምችለው ነገር አይደለም። ሐኪም ቤት ሆኖ ደውሎልኛል ልቤን ነው ምናምን እያለኝ ከዛ ማታ ደውሎልኝ ጠዋት ነው ምንም ምን ያላምንኩ የሚያሾፉ ምናምን የመሰለኝ ስሙ ጠፋብኝ። ወንድወሰን አውራሪስ ወንድወሰን አውራሪስ ሞተ ሲ የቱ ወንደ ሰ ምክንያቱ ስደነግጭ ስሙ ይጠፋብሻል። አይደለም የሱ የራስ ሽም ስም ይጠፋ ዲ እንዴት ሆነ? በቀደም ተደዋውለን አልነበረም እንዴ አገኝ ምን ሆኖ ነው? በቃ ከዛም በኋላ ምሳ ልንበላ የተዘጋጀውበት ሰዓት ነበር የደወሉልኝ ወደ ስድስት ሰዓት ተኩል በቃ ሁሉ ነገር በጣም ያስደነግጣል እና ማመን የማይቻልበት ነው። ህመሙንም ደግሞ ብዙ ለህመሙ እንትን አይሰጥም፣ ጊዜዎችን የመስጠት እንትን ያለበ ስራው ላይ የነበረ ትኩረት የሚያደርገው አይደለም። እሱ አይደለምኛ እሱ ራሱ ይተታለልን መሰለኝ፣ እና ለራሱ ጊዜ መስጠት ነበረበት። ከሶሻል ሚዲያ ነው የተረዳሁት። ወንዴን፣ ያው ሁሌም እንደምትይው ሁሌ የሚሞት አይመስልሽም፣ ሁሌ እየሳቀ የሚኖር ነው የሚመስልሽ። ሁሌ በቃ እንደ ጓደኛ መሞቱን ማሰብ አትችም። ታሞ ደሞ የሆነ ነገር ውስጥ ሽፊል ያደርጋልና፣ ቤቴ ቁጭ ብያለው፣ ፌስቡክ ነው እንዴ እያየው፣ አረፈ የሚል ነገር አየው። ማለት ነውና ይሄ ማህበራዊ ሚዲያ አንዳንዴ በጣም ማለት፣ ይሄ ጸጥ ነው ያልኩት። ቤቴ ልጆች የነበሩ ምናምንና በሆነ ነገር እንደደነገጡ ገብቷቸዋል። ምንድን ነው ማለት፣ ማመን አልቻልኩ። ሶ ጓደኞች ጋር ስደውል ያው ማረፉን ድንገተኛ እንደሆነ ሰማውና በጣም ያሳዝናል። አንድ ልጅ አለው ስለ ልጁ በጣም ብዙ ጊዜ አንዳንዴ አንድ የመኖር ምክንያት አይደለም የምንለው ወንዴ የመኖሩ ምክንያት አንድ ልጅ ነች አለችው፣ እና እሷን ብዙ ጊዜ ይጠቅሳል። ፊል ታረጋለሽ። ከሷ መለየት መቻሉን ስታስቢ እንደገና እንደ ወጣትነቱ ገና በመስሪያው ሰዓት ላይ የተሻለ ነገር አሁን ጥሩ ስም ባገኘበት ጥሩ ክብር ባገኘበት ሰዓት ላይ ማለፉን ስታይ የሚያሳዝን ነገር አለ። እሱ እሱ ያሳዝናል። ሞት እንዲቀርብ ነው ያስባለ ለቤተሰቡ

ይህን ስትሰማ እንዴት ሆና ይሁን? እንዴትስ ትችለው ይችላል ይሁን? ገና የዘጠኛ መታዳጊ ህፃን፣ ይመለሳል እያለች የአባቷን መምጣት የምትጠባበቀው ልጁስ እንዴት ትረዳው ይሆን? እና ደራሲ ወንድወሰን አውራሪስ ሥርዓተ ቀብር ህዳር 25 ቀን 2018 ዓ.ም ተመረተ በቅድስተ ስላሴ ካቴድራል ተፈጽሟል። ኮሜዲያን ወንድወሰን በበርካታ የኮሜዲ ስራዎቹ፣ ፊልሞቹ፣ የመድረክ ቲያትርና የሬዲዮ ፕሮግራም ይታወሳል። በመተወን ብቻ ሳይሆን በድርሰትም የላቀ ተሰጥኦ እንደነበረው የሚነገርለት የጥበብ ሰው በቀብር ስነ ስርዓቱ ላይ ቤተሰቦቹ፣ የሙያ አጋሮቹ፣ አድናቂዎቹ ተገኝተዋል። በ49 ዓመቱ ከዚህ ዓለም በሞት የተለየው ኮሜዲያን ወንድወሰን አውራሪስ ባለትዳርና የአንድ ሴት ልጅ አባት ነበረ። እንደ ማንኛውም ሰው የራሱ ቤት የሌለው ደሞዝተኛ፣ ያልሆነ ትዳር ያለው ዛሬን እንጂ ነገን እንትን የማይል ነው። የአርቶ ስራ ያው ተቀጥረሽ መሰለው አይደለም እና በዚህ ስትመለከቹ ምንም ላይ ያለ ልጅ ነበረ። ቸገረኝ እንኳን ማለት አፎናውቶ ቸገረኝ አይልም። እከል ቸግሮታል የሚርዳው ከማለት አስተቀር እና አሁን ነው ምን ያህል እንዳጎደለን ስናይ፣ ልጁን ምኑ ስናይ፣ ዙሪያውም በዚች ሶስት ቀን ውስጥ ስንመገበ ለካው እንደ ተጎርጧል አፋውጥቶ እንዲ አይልም። እና እንግዲህ በተቻለን እችን ወጣት ልጁን ጥሩ ደረጃ ላይ ለማድረስ ጥረት እናደርጋለን። ባለቤቱ ስራ እንድትይዝ ስራ እንፈልጋለን፣ ስራ የላትም። እሱ በሚያገኘው ነው የሚተዳደሩት የነበረው። እንደዚሁ ደግሞ የራሷ ልጇ የምታሳድግበት የራሷ ቤት እንዲኖራት ጥረት እናደርጋለን። ልጁም እንግዲህ በዚህ ሚዲያ የምትከታተሉ አድናቂዎች እቺ ልጅ ጥሩ ትምህርት እንድታገኝ ቀጣይነት ያለው እስከ ዩኒቨርሲቲ ድረስ እንድታረግ እንግዲህ ኮሚቴውን እናስተባብራለን። እጅግ እጅግ በጣም ትልቅ ነገር ወንድዬ፣ ከእኔ በፊትም ነው ስራ የጀመረ ከኔ በፊት ለትልቅ ኮሜዲያኖችም ራሱ ለነ ደረጀ የሀብቴ ጽሁፍ የሚያቀርብ የነበረ ትልቅ መሰረት ነው ለኮሜዲያ ለኮሜዲያኖች ለሁሉ፣ ጥሩም መንገድ በተለይ ደግሞ ለእኔ ጥሩ የማርያም መንገድም የከፈተልኝ ያገዘኝም አጠገብ ሆኖ እሱ ነው። ወደ ህዝቡ እንድቀር ዛሬ ዛሬ ነው፣ ሌላ ቀን አይደለም፣ ዛሬ ነው። እኛ ሀገር የምንመሰጋገነው መጨረሻ ላይ አይደል? ዛሬ ነው። ይህን ነገር ቢያይ ደስ ይለኝ ነበር። ክብሩን ቢያይ ደስ ይለኝ ነበር። ይህንን ለቤተሰቦቹ ለመማት ለልጁ መልካም መጽናናትን እመኛለሁ። ሁሌም ከጎናቸው ነኝ። ሌሎቹም ነገር ማገዝ የሚፈልጉት መቤት ድረስ። ሌላም ደግሞ ኮሚቴ የባለቤቱና ይብለጥ ግዛው ጋር ፕሮግራም አለ አካውንትም አለ፣ ቢያግዟቸው። መረዳዳት በቁም ሲሆን መልካም ነው። አልቅሰን ከሄድም በኋላ እንረሳሳለን። ያ እንዳይሆን በተለይ ለልጁ ስል እጠይቃለሁ። አመሰግናለሁ። መጽናናትን ለቤተሰቦችን እመኛለን።